አዲሱ ምርታችን ያው ስሙ በሬዳ ነው የሚባለው። ጃክሱ ያው አዱካሌ ነው በማህበሩ ስም ነው። ይሄ ደግሞ በበሬዳ የልብስና የወለል ፈሳሽ ሳሙና ነው የሚባለው። ሌሎችንም ይቀጥላለን። ለምሳሌ የእጅ የይቃ የእጅና የይቃ ለምሳሌ ብዙዎቹ አሁን ለእጅም ለይቃ ለምንም ሆነ ግን ሽቶ ይጨምራሉ። ሽቶ ከተጨመረ ለይቃና ለልብስ አይሆኑም። ይሄ ለብቻ ለእጅና ለልብስ ለእቃ ለብቻው ይዘጋጃል። አሁን ይሄኛው አሁን ያየነው በሬደ አንድ ሊትሩ ለልብስና ለወለል ማጠቢያ ብቻ ነው የሚሆነው። ለምን? ሽቶ ስላለው እቃ ላይ ሲደረግ እቃው የተለያየ ሽታ ስለሚያመጣ ማለት ነው። ማህበሩ አምስት አባላት ይዞ ነው ወደዚህ ስራ የገባው። ሶስት ሁለት ወንድ ሆኖ ነው ማለት ነው። ማህበሩም ተመራቂ አለበት፣ ነጋዴም በተወሰነ መክር ነበረበት፣ እና ስራ አጥም ነበረበት፣ አልባሌም ቦታ የነበሩ ነበር። አንድ ላይ ሆነን አምስት ሆነን ይህን ስራ ጀምረናል ማለት ነው። መጀመሪያ የጀመርነው አጃክሱን ነው። አጃክሱን ያው ስራ ጀምረናል ከአንድ አመት በፊት ነው። እሱም ያው አሪፍ እንቅስቃሴ እያረግን ነው። መጀመሪያ አካባቢ ትንሽ ያው ከሰው ዘንድ ትንሽ ተቀባይነቱ አነስተኛ ነበር። በኋላ ትንሽ እየለመዱ እኛም በግድ ያው እያስለመድን ውሰዱ ብሩን በኋላ ትከፍለች። ያን ያው ማስታወቂያ የተደረገ በየእንትኑ አሪፍ ሊሄድ ይችላል ማለት ነው። አሁን ያው በአጃክሱን እያያዝን ያው ሌላም ተጨማሪ ፈሳሽ ሳሙና አያይዘን ጀምረናል ማለት ነው። ያው ከአጃክሱ ጋር የሚሄድ ስለሆነ ፈሳሽኑም ሳሙና ጀምረናል። አሁን ስራ ላይ ነው እና ያው አሪፍ ነው። ወደ ገበያም ቀርበዋል ማለት ነው። ተቀባይነት አግኝተዋል። አሪፍ እየሄደልን ነው። ቀጣይ ደግሞ ያው ከዚህ ጋር በተያያዘ ሌሎችንም የደረቅ ሳሙናዎችን እና ግሪስሊን፣ እነ ሻምፖ እነዚህ የተያያዙ ከእዚህ ጋር ከጽዳት ጋር የተያያዙ ነገራቶች በሙሉ አያይዘን ለመስራት ያው ተነሳሽነት አለን። ያ መጀመሪያ ጃክስ ነበረ ወደ ፈሳሽ ዳን። ቀጣይም ደግሞ ወደ ሌሎችንም እንደርሳለን። ያው ባጠቃላይ ያው ከተማው መጀመሪያ ትንሽ ሼድ ሼድ ነበረች። ያው አጃክሱን የጀመርነው እዛ ነው። እዛ እየሰራን ምንም ምቾት አልነበረም ማለት ነው። ያው ከስራው ጋር አይሄድም ነበረ። የሆነ ካይዘን አጠቃቀም ለመጠቃቀም ምቾት ነበር። በጣም ጠባብ ነበረች። ያው ጠየቅነው ከተማ፣ ይህን ሰፋ ያለ ቤት፣ ደረጃውን የጠበቀ ቤት ሰጡን። አሁን እንደምታዩት ሁሉ ነገር በካይዘን ደረጃውን በጠበቀ ቤት ለማምረት የሚሆን ምንም የተለያየ ባድ ነገር የማይጨመርበት አሪፍ የሆነ ቤት ሰጥቶናሉ። እንዲሁም የቆጣሪ ችግር ነበረብን፣ ያው ሲንግል ፌዝ ነበር ማለት ነው። ይህንም ያው ጠየቅናቸው ወደ ስሪ ፌዝ አድርጎ ሰጡን። አሁንም የሀይል ችግር የለብንም። ይህንም ድጋፍ አድርጎልን የውሃ በአጠቃላይ እንደ አባትና ልጅ አድርጎ ነው የተንከባከቡን ያለ ነው አጃክሱን ጀምረን ነበር ወደዚህ ወደ ፈሳሹም እንድናድግ እንድናሳድግ እየመጡ ምንድነው አዲስ የሚጨምሩት ነገር ምንድነው ምናምን እያሉ ድጋፍ እያደረጉልን፣ አሁን ወደ ፈሳሹ ዙርናል ማለት ነው። ቀጣይም ያው ይህንም ጀም ፈሳሽ ቀጣይም ሌሎችን አሁን እሱን ክትትል እያደረጉልን ማለት ነው። ስለዚህ እንደና አባት ልጅ ነው ትክት ክትትል እያደረጉልናል ማለት ነው። ቀጣይ ያው ማህበሩ ያው በዚህ አያቆሙም። ለምሳሌ ይህን ለሌላ ካልሰጥቶ የራሱ የሆነ ቤት ቦታ ወስዶ የራሱ ሆነ ግንባታ ተደራጅቶ ለግሉ ይወጣል ማለት ነው። እና ቀጣይ ሰፋ ባለ መልኩ ለመስራት አስበዋል ማህበሩ።